የሟች ባል የጡረታ ዓበል አዲስ ትዳር ያስከለክላል! ከቀድሞ ባል ጡረታና ከአዲስ ትዳር የቱን መተው ይመርጣሉ? አልሰማንም እንዳይሉ ወይዘሮ ሙሉ ወርቅ አቶ ጋቲሶን አግብተው በትዳር እየኖሩ እያለ የማይቀረው ሞት መጣና ባለቤታቸውን አቶ ጋቲሶን ይዞ ሄደም ሚስት ባላቸው ከሞት ጋር ቢሄዱም ትተውላቸው የሄዱት የጡረታ ገንዘብ ነበርና እርሱን ከመንግሥት እየተቀበሉ ቆዩ። ይሁን እንጂ ወይዘሯዋ ብቸኝነቱ ከበዳቸው መሰል አዲስ ትዳር መሠረቱ፣ ባልም አገቡ። የቀድሞ ባላቸውን ጡረታም ግን መቀበል ቀጠሉ። መቀጠላቸውም በጡረታ ከፋዩ መንግሥት በታወቀ ጊዜ ነገሮች ተቀየሩ። በድሮ ባል የጡረታ ገንዘብ የአዲሱ ባል ቤት አይመራም። አዲስ ባል ካገቡ በኋላ የተቀበሉትን የጡረታ ገንዘብ ብር 5478 ከ56 ሳንቲም ይመልሱ ተባሉ። እርሳቸው የተባሉትን አሁን የሚያደምጡኝ እርሶም ሰምተዋል። አልሰማሁም ማለቱን ይተዉና መልሶ ግን ምን ይሆናል? ወይዘሮ ሙሉ ወርቅ ሊመልሱ ይገባል? የሰበር ውሳኔስ ምን ይላል? አሁን እንድታደምጡ ሁላችሁም በአክብሮት ተጋብዛችኋል። ሰላም በቤታችን በመንደራችን በሀገራችን ይስፈንልን። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ ሥጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ትዳሩም ሞቱም ጡረታ መብላቱም አዲስ ባል መገባቱም ከአዲሱ ባል በኋላ ጡረታ መበላቱ መቀጠሉም እውነት ነው። በተለይ በድሮ ባል ጡረታ አዲሱ ባል የገቡበት ቤትና ሕይወት መመራቱ መተዳደሩ ልክ አይደለም ሕግም ይከለክላል ያለው የማኅበራዊ ዋስትና ባለሥልጣን ወይዘሮ ሙሉ ወርቅን ከሷል። አዲስ ባል ካገቡ በኋላ የወሰዱትን የቀድሞ ባል የጡረታ ገንዘብ ብር 5478 ከ56 ሳንቲም ይመልሱ በማለት ለፍርድ ቤት አቤቱት ተአቅርቧል። ወይዘሮ ሙሉወርቅ የቀድሞ ባለቤቴ አቶ ጋቲሶ ከሞቱም ሆነ የእርሳቸውን ጡረታ መቀበል ከጀመርኩ በኋላ ሌላ ባል አላገባሁም በማለት መልስ ሰጥተዋል። በመሆኑም ገንዘቡን ልመልስ አይገባም ሲሉ ክደው ተከራክሯል። የግራ ቀኙን ክርክር ያደመጠው ማስረጃዎችንም የመረመረው ፍርድ ቤቱም በእርግጥም ባላግብተዋል ጡረታውንም ሲቀበሉ ነበር በማለት ደምድሟል። ክስ የቀረበበትንም ገንዘብ ሊመልሱ ይገባል ሲል ወስኗል። በውሳኔው ያልተስማሙት ወይዘሮ ይግባኝ ቢሉም የተቀየረ ውሳኔ አልነበረም። እናም እስቲ የመጨረሻዬን ልሞክር ብለው ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤቱታቸውን ይዘው ደርሰዋል። የተጻፈው አቤቱታ ሲነበብም ሌላ ባል ያላገባሁ መሆኑ በሌላ መዝገብ በፍርድ ቤት በተሰጠ ውሳኔ ተረጋግጦ እያለ ይኸው ያለ አግባብ ታልፎና ከሳሽ መንግሥት ሌላ ባል ስለ ማግባቴ ሳያስረዳ ሌላ ባል አግብተሻል ተብሎ የጡረታ አበሉን እንድመልስ መወሰኑ መሰረታዊ የህግ ስህተት ስለሆነ ሊታረምልኝ ይገባል የሚል ነው። የሰበር መዝገብ ቁጥር 52569 ተከፍቶ ያስቀርባል ተብሎና ግራ ቀኙም ተከራክረው ችሎቱም ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ ክርክር በሰበር መዝገብ ቁጥር 52569 የመጨረሻ ውሳኔ ተሰጥቶት ቅጽ 11 ላይ ስለታተመ ሙሉውን ለመረዳት እንድታነቡት አደራዬን ላስቀድም። ሰበር ማህበራዊ ዋስትና፣ ወይዘሮ ሙሉ ወርቅ ባል አግብተዋል፣ እርሳቸው ደግሞ አላገባሁም የሚለውን ለማስረዳት በፍርድ ቤት ምስክሮች መቅረባቸውን አግብተዋል ያሉት ምስክርነት ሚዛን በመድፋቱ ውሳኔው መሰጠቱን ጠቀሰም። አንድ የጡረታ አበል የሚቀበል ተጋቢ ሌላ ተጋቢ ማግባት አለማግባቱን በሰው ምስክር ለማረጋገጥ የሚከለክል ህግ የለም። ይህ ሁኔታ በሰው ማስረጃ ሊረጋገጥ የሚችል ነው ከተባለ ደግሞ ጉዳዩ የማስረጃ ምዘና ጉዳይ እንጂ የህግ አተረጓጎምን የሚመለከት አይደለም። ይህ ችሎትም ጉዳዩን የሚመለከትበት አግባብ የለም፣ አለ ሰበር። አመልካች ባል ማግባታቸው በበቂ ማስረጃ የተረጋገጠ ፍሬ ነገር ነው ከተባለም በህጉ መሰረት ባላግብተው ያለ የጡረታ አበል መቀበል ህጋዊ ባለመሆኑ ገንዘቡን የማይመልሱበት ህጋዊ ምክንያት የለም በማለት የስር ፍርድ ቤቶችን ገንዘቡን እንዲመልሱ የሰጡትን ውሳኔ አጽንቷል። የህግ ትርጉም የተሰጠበት ጉዳይም ይህ ሆነ። ባል ወይም ሚስት በጡረታ መልክ የሚያገኘውን ክፍያ ሌላ ባል ወይም ሚስት ባገባ ጊዜ የሚቋረጥ ስለመሆኑን ያለው። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ። ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።